ብር ድምጥማጡ እንዴት እንደጠፋ እንዴት እንዳለቀ ራሱ አላቅ ብሬ ድራሹ ጠፍቶ፣ በቃ ሳይው አካውንቴ ዜሮ ሲሆን ተመልሸ። ሱመያ የሚያዋጣሽ የመን ነው ብዬሽ እና ለባል ነው ይመስላል ማለት ነው። ወደ አንጋንም ጀሚላን ማስገባው ማለት ነው። ሆቴሉ ሲሄድ ምን ስል እንግዲህ፣ አዎ ብር ሰላቢ ነው። ብር እንዴት እንደሚያዝ እና ብር እንዴት እንደሚደረግ ስለማናውቅ ለዛ ነው አብዛኛውን ኢትዮጵያ ሄደን ወደ አረብ ሀገር ተመልሰን አብዛኞቻችን የምንመጣው እና ለዛ ነው። አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የቻናል የቤተሰብ እንዴት ናችሁ? ደህና ናችሁ ወይን? ያሉ አልሐምዱሊላህ ደህና ነኝ፣ ሰላም ነኝ። በቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ውድ ሀገሬ ልጆች፣ ውድ ቤተሰቦች እኔንም አፈም ምሱ ከመዳም ቤት አውጡ ማለት ነው። ዛሬ እንግዲህ ሱመያ ባህር ሂዳ ቪዲዮ ሰርታለች ማለት ነው። ብሬን ጨርሼ ነው ብሬ ሲያልቅብኝ ነው ወደ ተመልሼ እግር አውጪ ብዬ እየመጣሁት ወደ የመን ብላለች ማለት ነው። እውነት ለመናገር ከኢትዮጵያ አረብ ሀገር ይሻላል በአሁኑ ጊዜ ምክንያቱም አስር ብር ቢኖራችሁ ሰላሙ በጣም የከበደ ነው። ልጅ በመታገት በተለያዩ ነገሮች አሉ። ለልጆቿ ደግሞ በጣም የሚያስፈልጋት፣ ለእሷ እያደጉበት ሀገር ስለሆነ የመን ነው ስለዚህ ሱመያ ብዙም ያክል ያን ያክል እንደው መሻላ ልጆቿ አየር እንደት እንደተቀበሉ ባላቅም፣ እርግጥ አየር አልተቀበሉም ብላለች። ቢሆንም ግን ይሻላታል ከሁሉ ነገር አረብ ሀገር ይሻላል። ስክሬት በቃ ደግሞ ደስ ከሚለው ነገር ደግሞ መኖሪያ ፈቃዷን መያዟ ልጆቿን የሚሷን፣ ምንም የሚያዘካት ነገር የለም። ትልቁን ነገር ነው። ስራ የሰራሹ ገንዘብ ነገ ይተካል። ልጆች ግን ጤና ከሆኑልሽ፣ ገንዘብ በገንዘብ የሚተካ ነገር ነው። ስለዚህ ምንም ማለት አይደለም። ደግሞ ሰው ቤት ባትገቢ ሰው ቤት ባትገቢ፣ ብሽን ከሰራሽ ቋሚ ስራ አድርገሽ እውነት ለመናገር ትሻሻይበታለሽ ማለት ነው። ለማንኛውም እስኪ የሱመያን ቪዲዮ አይተን እንመለስ። አንዳንዶቹም ያው ያሽቀበጡም አሉ። እኔም ደግሞ የራሴን መልስ እሰጣለሁ ማለት ነው። የራሴን አስተያየት እሰጣለሁ። እስኪ እናንተም ስሙትና ምን አይነት አስተያየት ትሰጣላችሁ? ነገ ገና እሱን እንደገና ልመና ከማለቀ እሱ እዛም እዚህም የሚሄድበት ሁሉ ነገር አለው። እኔ ግን ያው የእሱን ያህል የለኝም እና እሱን የምከተልበት ነገር የለኝም ማለት ነው። ስለዚህ አረብ ቤት ገብቼ አረብ በዚህ አጋጣሚ አደን ያላችሁ ሰዎች አደን የምታቆኝ ወይ ደግሞ የምታዩኝ ልጆች ካላችሁ ደና አረብ እስከ ልጅ ሁለት ልጅ አላት ብላችሁ ተመላላሽ የሚሆን ወይ ደግሞ ከተመላላሽ ራሱ እንደዚሁ የሚያስገቡ እንደዚሁ ቀጥታ ማለት ነው፣ እንደ እንደዚህ አይነት ስራ ካለ ገባለው ሰራለው እስከ ልጆች ማለት ነው። ቀጥ ስራ የምሰረው ምንም ችግር የለውም ሰራለው። ስራ ፈልጉልኝ። እኔ ደግሞ ሰይድ ደግሞ አረቤት ከገባውኝ አያገኘኝም ማለት ነው። አረቤት ገብቼ አርፌ ስሬን እየሰራው ልጆቼን ባሳድግ ከልጆቼ ጋር ሆኜ ወደ ሸቃላነቴ ብመለስ ይሻለኛል ማለት ነው። ሰይድ ለ ለ ለልጆቼ ይመቻል ብዬ ሰይድ ገና አሁን አሁን አዩ ሰይድ ጋር አዩን አስቀይሟት፣ ልጆቼ ምን አደረጋቸው፣ ልጆቼ ምን ሆኑ እያልኩኝ በጭንቀት ራሴን ከማጠፋ ስራዬን ሰርቼ እናቴ የአረብ እድሜ አረብ ቤት አረብ ቤትን አጥልቼ ስራዬን ሰርቼ ልጆቼን ይዤ በመቶ እሚሆን በሁለት መቶ እሚሆን እስከ ልጆቼ እሚቀጥረኝ ካገኘሁ ምንም ችግር የለብኝም ማለት ነው። እዛው ሁኜ ለልጆቼ ያፋዳና ወተት ከቻለ በቂ ነው ማለት ነው። እና ልጆቼን ይዤ እዛው ከነሱ ጋር እንትን ብልሻለ፣ ምግብም ከሆነ ችግር የለውም። የአረብ ምግብ በተመለከተ ሁሉንም ነገር እችላለሁ። ኦኬ ሁሉንም በቃ ሩዝ ብትሉ ያው ምንም ምን በቃ ምግብም ከሆነ በአጠቃላይ ምግብም ከሆነ ችግር የለውም፣ ጽዳትም ከሆነ ምንም ችግር የለውም ማለት ነው። ምግብም ሁሉንም ምግብ ነው የምችለው፣ ጽዳትም ደግሞ ያው ጽዳት ማንም ማጽዳት አቅተው ማለት ነው። ጽዳትም ከሆነ እችላለሁ። ብቻ ስራ ያለውን ስራ ፈልጉልኝና አስገቡኝ። ቱቤንም ያው በተረፈ እሰራለሁ ማለት ነው። አረብ ቤት ገብቼ ቢመጣም አያገኛኝም። ያው አሁን ግን ያው አሁን ከኢትዮጵያ ድጋሚ ነው ወደዚህ ሊፈልገኝም አይመጣም፣ እርግጠኛ ነኝ። በቃ ሰልችቶ ሳስበው ማለት ነው። እኔም ደግሞ ሳስበው ሳስበው ቁጭ ብዬ ልጆችን እዛ በቸገረ ይሳብ በቃ ልጆቹን ይውሰዳቸው። ለምን እኔ ትዛዝ እያልኩኝ አየሩም ይዛባባቸዋል፣ ለምን እነሱም ይዛባባቸዋል። ከቀማኝም ይቀማኝ ብዬ ነበረ ማለት ነው። እንደገና ደግሞ ሰው አረጋግጦ እንትን ያለ እንደዚህ እንዳንከራ እንዳንከራተተችኝ ልጆቼን ተቀብያት ካላ ደምንባ ካላ ስለቀስኳት እኔ ሰይድ አይደለውም ጠብቁኝ ምናም ብሎ የዛ ተብሽ ነው ሱመያ ልጆችሽ መለያየት መስፈማት ፈልጋ መለያየት ማፈልጊ ከሆነ በጭራሽ ከሰይድ ጋር ከዚህ በኋላ ትዳር ይኖረኛል ብለሽ እንዳትመለሽ ልጆቹን ያሳድጋቸው ምትይ ከሆነ ስጪ አሉኝ። እኔ ሰይድ እንኳን ለልጆቹ ሟች እንደሆነ አውቃለሁ፣ ግን አዩላ ወይ ደና ሴት ብትሆን የእንጀራ እናት የምትሆን አይነት ብትሆን እሷ ካሜራ ደቅና የደረቅን ባይ የምትል ልጅ ነገ ነገወታን ያደለውን ብትል ነገ ልጆች አንድ ነገር ቢሆኑ እኔም በዛው አንድ ነገር እሆናለሁ። ስለዚህ የሰው ሽንት ቤት አጽድቼ ልጆቼን በጥር ባሳድጋቸው ነው የሚሻለኝ ብዬ ወዳ የመን ተመለስኩላችሁ። የመን ደግሞ እውነት ለመናገር ከሆነ ልጅ ለማሳደግ ይሆናል ማለት ነው፣ ያው እድሜ ላረብ ቤት ስራዬን እየሰራውኝ ያሳድጋለሁ ማለት ነው። ሳይድ እዛም ስሄድ እዚም እየመጣ ነበር። አሁን እንኳን አይመጣም፣ እርግጠኛ ነኝ መቶ መቶ። እኛ ነው የማወራው ምክንያቱም ስለሰለቸው ያው ልተዋት ብሎ ማሰቡ አይቀርም። እንደገና ደግሞ እንግዲህ የገዛሁትንም ቤት አይታችኋል አይደለ? እሱ ቤቱንም አይታችኋል አይደለ? እና ሱመያ እንግዲህ አንድ ሚስጥር ሰምታ ነው እሱንም ለሰይድ ትቼ ሄድ ነበር። ልጆችን ተው ነበር። አንድ የደህና እንጀራ እናት ብትሆን ችግር የለም። ሁለተኛ እንደገና ደግሞ ከሰው ሲነግረኝ ልጆችሽን እንደሚቀማሽ ቀምቶ ራሱ እንደሚያሳድግ እኔ እንዳንከራተተችኝ እሷንም አስለቅሳት አለው ብሎሻል። እና እንግዲህ ከዚህ ከሁለት አንዱ እያሰተሽ እሱ የሚያሳድግበትን እያደግመው ልጆቹን ራስሽ እንዴት እንደምታረጊ ብለው ስላሉኝ ያለኝ አማራጭ ወደ የመን መምጣት ነበረ። የእንጀራም እናት ከሚያሰቃያቸው ያለችው ሱመያ አላኩልሃል። እንጀራ እናት ከሚይዛቸው አንቺ ራስሽ ጥርስሽን መክሰሽ ብታሳድጊ ነው የሚሻልሽ። ምክንያቱም ደግሞ ስምሽን አያምሩ ልጆቿን ልጇን ጣለቻት። ያው በአሁኑ ጊዜ እነሱ ወንዶች ሲያደርጉት እንጂ ሴት ስታረግ ሴት ለሚገን ነገር አለ። ጥላ ሄደሽ ልጆቹን ጣለችበት፣ እቺ ጨካኝ ቻርመን የምትባይበትን ነገር ደግሞ ይህን ያክል አልሀምድሊላሂ ዩቲዩብ በደንብ እንደሚከፍልሽ ጠንቀሽ ታውቂያለሽ። ዩቲዩብሽን ከሰራሽ ትቀየር ያለሽ የማይቀየር የለም። ቤትሽ ኪራይ ደግሞ አንዳንድ ልጆችን አንጥተሽ እነሱ ጋር ድልባና ዳልፈሽ መኖር ትችያለሽ። ሰው ጨምረሽ ማለት ነው። ስለዚህ ከያን ያክል የሚከብድሽ አይመስለኝም። ያው የሚከብድ ቢከብድሽም፣ ያው ግን ይሻላል። ከኢትዮጵያ ኑሮ የመን ይሻላል፣ እንደኔ እንደኔ ማለት ነው። ለምን ለወተቱም ሆነ ለዳይበሩ ሆኖ ለተለያዩ ነገር ማለት ነው። ስለዚህ ዋና ምሻ የመኖሪያ ፈቃድሽን መያዝሽ ነው። ግን አንዳንድ ሰዎች ደግሞ በቃ የሰውን ሀገር መርጣ ተሰደደች፣ የሰውን ሀገር መርጣ ሰደደች። ያ ከሀገራችን አሁን የሰው ሀገር አይሻልም በአሁኑ ጊዜ በአሁኑ ጊዜ የሀገራችን ከሀገራችን ኑሮ የሰው ሀገር የተሻለ ይመስለኛል። ለምን በአሁኑ ጊዜ ስንት ሽብር እያደረጉ ነው? በባህር እየመጡ ያሳ እራት እየሆኑ አደል እንዴ? ስለዚህ ግን እሱ መየጦሆነ ነገር ያደረገችው ህይወቷ አፕን ቢያደርግም፣ በቃ ካልሆነ ከኢትዮጵያ ይሻላታል የመን። እውነት ለመናገር ግን ሀዋም እንዳያቸዋት በሀገሯ ላይ እንደት ሀገር እናንተ እንደምታስቡት አይደለም ነው የሚሉት። አብዛኛው ሙዚቃ የመን ለምድ አደለም የመንን ባትለምድ ብቻዋን ኑሮ ናት ገፋውም የልጆች ትምህርት ቤት አለ የልጆች ወተት አለ ዳይፐር አለ ብዙ ነገር አለ ስለዚህ የሚሻላት ምርጫዋን እሷም ስላየች ነው ወደ የመን የመጣችሁ እንጂ ብሩ በጣም ኢትዮጵያ ውስጥ በጣም ደህና ብር ይዛችሁ ሄዳችሁ ከሆነ አደያ ከሌላችሁ የሚያግዛችሁ ከሌላችሁ ምንም አይሰራላችሁም ገንዘብ በነገራችሁ ላይ ይህን ማወቅ አለባችሁ ሲቀጥል እንደገና ደግሞ ሱመያ ሰለምቴ ናት ሰለምቴ እንደመሆኗ ቤተሰብ ጋር ረጅም ጊዜ በተቀመጠች ሰዓት ጫና ይበዛባታል እና ሱመያ ትክክል ናት። ወደ የመን መንጣቷ ማለት ነው። ወደ የመን መንጣቷ በትክክል አንደኛ ከነዛ መራቋ፣ ሁለተኛ በቃ በጥሩ ነገር ላይ ኢትዮጵያሁን የሆነ ነገር ብታድርግ ፖሊስ ቢያመጣባት ፖሊስ ኢትዮጵያ ውስጥ ታውቃላችሁ የእኛን ህገ መንግስት ታውቃላችሁ ምንም ሊፈይድላት አይችልም። አረብ ሀገር ግን ስለሆነች አንደኛ ሴት ናት፣ ሁለተኛ እንደገና ደግሞ ብዙ ነገር ስለሆነ እሷ ናት ደማሁን ያው ህጋዊም ስለሆነች ማንም ማንም ሰው አይነካትም። በቃ በፍሪ ደምነት ወጥታ ገብታ ነው የምትኖረው ማለት ነው ስለዚህ ሰይድ ግን ይህንን ምርጫ መውሰድ ይችላል፣ አሁን ምክንያቱም ወደ የመን መጥቶ እሷኑ ይቅርታ ጠይቆ ከልጆቹ ጋር መገናኘት ይችላል። ሰይድ በነገራችን ላይ ክስላን ስለሆነ ያዩ መተት ይዞ ስለሆነ ነው እንጂ ቤተሰቦቿ መቼም ውስታይል አያጣቸውም። ይቅርታ አገናኙ ብሎ እነሱ ላይ መቼም ቤተሰብን አጊቶ ሽማግሌ ቢልክ ኑሮ አንቺ ባለዬ ብለው ሊቆጧትም ይችሉ ነበር። አታመጽባቸውም ነበር እሱ ግን ሁሉ ነገሩን ሁሉ ላይፍን ሁሉ ነገሩን በሶሻል ሚዲያ ነው እንደዚህ ብሎ ለምኝሽ እንደዚ ብዬሽ ታይ ብዬሽ ልፍታ ብዬሽ የሚለው ነው። ይሄ ደግሞ የማያሳምን ነገር ነው ሰይድ ማለት ነው። ስለዚህ በጎን የምታወራቸውን የምትዛቸው ጓደኞች ለሱመያ እያቀበሏት ሚስትህ ምን እንደምትል እያለቻት፣ እንዴት ነው አንተ ከልጆች ጋር የምትገናኙ ሲጀምር ያዩ አንድ ና አንድ አጀንዳዋ ሲጀምር ልጆችን ለማራቅ ነው። ልጆችን አንተ እንዳታገኝ ነው የምታደርገው። ይሄ ነው ትርፍክ ማለት ነው። ግን ለማንኛውም ሁሉን ነገር እውነት ለመናገር የስራውን ነው የሚያገኘው፣ የዘራውን ነው የሚያድየብ ይባላል። ምናልባት አንተም በቃ ይሄ ነው፣ እዚህ ላይ ነው፣ በቃ ፈተናህ ይሄ ነው ተብለህ ነው። ግን እጅ ልጅ ደግሞ እንሻላ አላ ስብሃኑ ታላ፣ ልጆቿ ጤና ከሆኑ ገንዘብ በገንዘብ ይተካል። አንዳንድ ሰዎች ደግሞ አንቺ እኮ ልጅ ነሽ ማግባት ትችያለሽ፣ ትዳርሽን መያዝ ትችያለሽ፣ ወሩር ይለስጭ እናንተ ያማችኋል። እንደ ጉልቻ ቢቀያየር ወጣ ያጣፍጥህም ይባላል። እና ህይወት ይቀጥላል። ህይወት የሚቀጥለው ደግሞ ልጆች አሏት፣ ከልጆቿ ጋር ህይወቷ ይቀጥላል። ህይወቷ በቃ ማለት አይደለም እንጂ ወንድ ግዴታ አብሮ ስላለ ባል ሆኖ ቀበቶ አድርጎ ባል ባል ስለሆነ ብቻ አይደለም ህይወት የሚኖረው እዚህ ጋር ማወቅ አለባቸው። ምክንያቱም እነዚህ ልጆች አባት የሚሆን ሊመጣላቸው አይችልም፣ ባል የሚሆን ነው ሊመጣ የሚችለው ለሱመያ እንጂ ማለት ነው። ስለዚህ እኔ ሱመያ ልጆችሽን ቴክራ አድርጊ አለ አካልም ከባልሽ ጋር ያስታርቅሻለን። ሁለተኛ እንደገና ደግሞ ያው ሱመያ ያለችበት ሁኔታ ላይ እንግዲህ ጥሩ ጥሩ ጥሩ ቦታ ላይ ነብይ ነውን የማስበው ማለት ነው። ኢትዮጵያ ነበር እንደውም በጣም የምታሰገው፣ ምክንያቱም በብዙ ነገር ማድረግ ይቻላል ኢትዮጵያ በማገትም በተለያየ ነገር ማለት ነው። ስለዚህ ሱመያ ጀግና ነሽ፣ ይመቸሽ። ለልጆችሽ እሱ አባት ይቃማ ሳያወጣላቸው አንቺ የራስሽንም የልጆችሽንም ይቃማ ስታወጪ ወላ በጣም ናያደን ነኮሽ፣ ብራቮ አይለኬ። ሴቶች ተምሳሌ ትይሻለው ማለት ነው። እስከ ዛሬ እሱ ሲንከረፈፍ ስልጣን ያለው ይወቅ፣ ምንም ይወቅ፣ ምንም ይበል፣ ዲንፈፍ ለዲንፈፍ ዲንፈፍ መሆኑን በቃ እዚህ ላይ ነው የተረዳነው ሰይድ ማለት ነው። ምክንያቱም አጠራቅሞ አገባበት እንጂ ለልጆቹም ሆነ ለአንቺም ሆነ ይቃማ እንደዛ ቁጭ ሰጥቶ አላወጣልሽም። ስለዚህ በገራበዩ ማለት ነው። እሱም ያው እንግዲህ የልጆችሽ አባት ነው አላባለበት አዩ እንግዲህ እየቀጠቀጠች እንግዲህ ያደረገችበትን አባብ ብዬ ጋር እየተመላለሰች ዶላር ዶላሩን እየተቀበለች እንግዲህ ታኑረው አንቺንም እንግዲህ ከነድዶቹ ሽቅፍ ድግፍ አድርጎ ባለሽበት የጠብቅሽ ነው ምለው። እናንተስ ምንድን ነው የምትሉት? ሱመያ ኢትዮጵያ መቀመጥ ነበረባት ወይ ነው የምትሉት? እንግዲህ ህገወጥ ወጥ ስላልሆነች መሄድም መምጣትም ስለምትችል መቶ መቶ ሀንድርድ ፐርሰንት የመን እንደሚሻል እንግዲህ ባለሙሉ ተስፋኒ ነው የምለው። ውድ ቤተሰቦች ቪዲዮን ከወደዳችሁት ላይክ፣ ኮሜንት፣ ሼር ሰብስክራይብ ያደረጋቸው አበረታቱኝ እላቸዋለሁ። የሀገራችንን ሰላም አላ ያደርግልን። ልጆቻችን አለ አላ ያሳድግልን። ከችግር አላ ያውጣ ሙሲባን አላ የያዘለን እያልኩኝ ዛሬ እንግዲህ በዝክ በመሰለ ቪዲዮ ፍትፈት አመጥቸላችኋለሁ ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።